ከብሩ ጋር የት እራት እንደበሉ የት ሩም እንደያዙላ፣ እኔ ማውጣት ይችላል። ከብሩክ ጋር ተለጣጥፈው ባይኔ መብረቱን ያየሁት መተቃቀፍ ነው። ታዲያ መተላላፍ እንዴ? እንደሰማችሁት ነው እንግዲህ ቴዲ የሚባለው የሶሲንና የብሩክን ጉድ አወጣለው ብሎ እንግዲህ እዛ ኮካ ላይ የምርቃት ጊዜ እያደረጉትን ነገር ነው የተናገረው። ሶሲ ደግሞ መብቴ ነው ሳይደጋርኩ አሁን ላይ ሲንግል ለኝ እያለች ነው። የሶሲና የብሩክ ጉድ ተብሎ እንግዲህ ቪዲዮ ተለቆ አይታችሁታል ብዬ አስባለሁ። ይሄንን ማ እኔ እንዴት አምኜ እቀበላለሁ? የብሩክና የሶሲ ጉድ በኮካ ኢንቨንት ላይ ያደረጉት ያልተሰማ ጉድ እንግዲህ በሶሲ ቤት ተለቆ ቪዲዮ አይተናል ማለት ነው። አይታችሁታል ብዬ አስባለሁ። እኔ ይህን ነገር አምኜ ለመቀበል እጅግ በጣም ተቸግሬ ያለሁ ማለት ነው። ምክንያቱም እዚህ ቦታ ላይ ብሩክን አልጠብቀውም። ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን እውነት ለመናገር ይሄን ቪዲዮ ትናንትና ማታ ነው ያየሁት። ነገር ግን ለመስራት እኔ አልተመቸኝም ማለት ነው። እና እንግዲህ ቴዲን ታቁታላችሁ በዳኒና በሀይሚ የሁለት ሺ ሰብስክራይብ ሲያከብርላት እዛ ላይ ፕሮግራሙ ነበር። እና ስለዚህ አንተ የዳኒ ጓደኛ ሆነህ ነው ወይ እንደዛ እሷን ሲያመናጭቃት ዝም ያልክ እያለች እንግዲህ የሶሲ ጓደኛ እሱን ቴዲን ስትናገረው ነበር። እሱ ይበልጥብኛል፣ ጓደኝነቴ ግን እኔ ምንም ያረኩት ነገር የለም። እሷ ኮ በጣም ብዙ ነገር እያደረገች ነው ያለችው። ስለዚህ የእሷንና የብሩክን ጉድ አወጣ አለው ብሎ እንግዲህ እዛ ኮካ ኢንቨንት ላይ ተጠርተው ሳለ የነበረውን ሁኔታ እዚህ ጋ መጥቶ ዘርግፏል ማለት ነው። እና እኔ ቤተሰብ ምንድን እየተሰራ ምንድን እየሆነ እንዳለ እኔ ግራ ገብቶኛል፣ የመሬን ማለት ነው። እኔ አሁንም ቢሆን እግዚአብሔር ነው ምላችሁ። ሀይሚና ብሩክን እኔ በጣም ወዳቸው፣ በጣም ማከብራቸው፣ ከቡታጅራ ዩቱበሮች በጣም መከታተላቸው ከነ አብርሽ ቀጥሎ እነሱን ነው አሁን ላይ ማለት ነው እና እንዴት ነው ብሩክ ይሄን ነገር ሊያደርግ የሚችለው እንዴ? ብሩክ እንዴት ይሄን ያክል እንደው ከመለጣጠፍ ውጭ እንደዚህ ከመጨፈር ውጭ ሌላ ምንም ያደርጋል ብዬ እኔ አሁንም ቢሆን አልገምትም አላምንም ማለት ነው። ምክንያቱም ብሩክ በጣም ጨዋ ልጅ ነው በጣም በጣም ማለት ነው። እንዴት ነው እዚህ ቦታ ላይ የሚገኘው እንዴ? እንግዲህ አሁን ይሄ ቴዲ ይችን ቃል ተናግሮ መቼም ብሩክም አይለቀውም። እንግዲህ የተናገረውን ሰምታችሁታል። ምንድን ነው ያለ ሶሲና ብሩክ እዛ የኩካን ቬንት ላይ ተጠርተው ሳል እኔ በእኔ በብራቱ ነው ያየዋቸው። መርፌና ክር እስኪሆኑ ድረስ ነው ሲለጣጠፉ ምን ሲሉ፣ የት እራት እንደበሉ የት ሩም እንደያዙ እያለ ማለት ነው። ምን አስቦ ነው እንደዚህ የሚለው? ኦኬ ማለት አብረው እራት ሊበሉ ይችላሉ። ሲጨፍሩ አይተናል። ሊለጣጠፉ ይችላሉ። ነገር ግን የት ሩም እንደያዙ አይቻለው ማለት ምን ማለት ነው? ምንም አልገባኝ። እዚህ ላይ ቴድ የሚባለው ምን አስቦ እንደሆነ ማለት ነው። ይሄ ነገር እንደ ቀልድ የምንናገረው ነገር እኮ በጣም ብዙ ዋጋ ያስከፍለናል። እንዴት ነው ማለት የፈለገ ነገር ቢሆን ብሩክ ከሴቶች ጋር የመለጣጠፍ እያየን ነው፣ በቃ በቁምጣ ራቁት ከሚሄዱ ሴቶች ጋር እያየን ነው እና በዚህ ከዚህ አልፎ ደግሞ ከሩም ይዟ ይቻለው የት ሩም እንደያዙ፣ የት እራት እንደበሉ ተለጣጥፈው በቃ እያለ እንግዲህ ዛ ብዙ ነገር ብሏል ማለት ነው። እኔ የምሬን ማለት ነው። አሁን ላይ በጣም በቃ እኔ እንጃ እንግዲህ ሀይ ሜን ዝሰማ፣ እንግዲህ ምን ትላለች ማለት ነው? ተስፋ ነው የምትቆርጠው የመጨረሻ ማለት ነው። እሷ ራሱ እንዲያውም ተስፋ ቆርጫለሁ እያለች ነው። ትናንት ራሱ በጣም ነው ያዘነችው። ምክንያቱም ትናንት በቀደምም በጣም እየተሰደበች ነበርና ብሩክ ደግሞ ሰሞኑን በቃ ለቆበታል፣ ስድብ ማለት ነው። በቃ እያጥረገረገ ነው። ምክንያቱም አሁን ብሩክ በጣም የተናደደው በጣም የተበሳጨው ሀይሚ ከጄ ወጣቼ፣ ሀይሚ በቃ ከጄ እየወጣች ነው በገንዛጄ ብሎ ስላሰበ ተናዶ ነው ያለ የሌለውን ስድብ፣ ከሱም አንጠብቀው የሚሳደብ ማለት ነው እና ይሄ እንዳይሆን እኮ መጀመሪያ ነበረ መጠንቀቅ ማለት ነው። ማለት ሀይሚ ብዙ ቻንስ ሰጥችሃለው። በቃ ልደቱን እንኳን እንድታከብርለት አየህ ሀሳብ ነበራት እና በነገራችን ላይ እሷ በጣም ለመታረቅ እራሱ ፈልጋ ነበር እንደዛ ሚፍታህ እየጠራ በእሱ ቤት ምናምን ቪዲዮዎችን ሲሰራ የመጀመሪያ ጊዜ ሲያገናኛቸው እሷ እዚያ ላይ በቃ በጣም እንደ ደከማትና በቃ ነገሩ በቃ ብላ ነበረና ግን ብሩክ ቀጠለ። በበነገው በአዲስ ጠብቁ ብሎ ሊንዳን ይዞ መጣ። ሊንዳን ይዞ ሲመጣ ደግሞ እሷ ደግሞ ቅዱሱን እዛ መጣች ማለት ነው። ቅዱሱን ይዛ ስትመጣ ቪዲዮን ሰምታችሁት ከሆነ እኔ ቅዱሱን ያመጣውበት ምክንያት አለች ማን ህይወቱን እየኖረ ማን ህይወቱን አለመኖር ይችላል? እሱ የራሱን ህይወት እየኖረ እንደፈለገ ከሚፈልገው ሴቶች ጋር እንደፈለገ እየኖረ እኔ መኖር ማልችልበት ምንም ምክንያት የለም፣ የራሴን ህይወት መኖር የምችል ሰው ነኝ ብላ ነው ያመጣችው። እና በቃ አሁን እንዴት ነው እልክ። በቃ መበሻሸቅ ነው የያዙት ሁለታቸው፣ እየተዋደዱ ሁለታቸው እየተፈላለጉ። ብሩክም እልክ ነው ያዘው የመጨረሻ ማለት ነው። ሀይሚም እልክ ነው ያዛት። ያው ብሩክ ሴት ሲያመጣ ነው ሀይሜም እንግዲህ፣ አንድ ቅዱስን እዛ ይመጣሽ ማለት ነውእና ቅዱስ ደግሞ እንዴት ነው ለስራና ለስራ እንደመጣ ግልጽ ነው። ምንም ነገር አይናገርም። ምንም የፈለገ ነገር ቢል እንኳን ማለት ነው። ስለዚህ አሁን ሶሲ ምን እንዳለች ሰምታችኋታል። አንቺ እኮ አይቼሻለሁ ከብሩክ ጋር ስትለጣጠፊ፣ የት እራት እንደበላችሁ፣ የት ሩም እንደያዛችሁ እኮ እኔ ማውጣት እችላለሁ ሲላት፣ ሲንግል ነኝ እንደፈለኩ መሆን እችላለሁ አላለችም ጉር ተመልከቱ፣ እንግዲህ ሲንግል ነኝ፣ እንደፈለኩ መሆን እችላለሁ። እና አንቺ ከዳኒ ጋር የተለያየሽ እንደሆነ ሲንግል ከሆንሽ እንደፈለግሽ፣ ያኔ ከብሩ ጋም ከሌላ ጋም የመሆን እንትን አለሽ ማለት ነው፣ መብት አለሽ ማለት ነው። አስቡ እንግዲህ። እንኳን አረኩ ደግ አረኩ፣ አለች ደግ አረኩ። ስለዚህ እንደፈለኩ መሆን እችላለሁ። አሁን ለኔ ሲንግል ነኝ፣ ከማንኛቸውም ጋር ቪዲዮ የመስራትም አላማ ለ ይብላለች ከብዙዎቹ ከነፍጼ ከማንም ጋር ከዚህ በኋላ መጣለሁ ከዳኒ ጋር ተለያይቻ አለው እያለች ነው። ሰው ሲምን አስባ እንደሆነ አዲስ እቅድ